ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ ብዛ ያልኩ። እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ጋብዛለሁ። መልካም ቆይታ። በጠዋት ተነስታ ሩችያን ሲቪላ ቤት ደርሳለች። በሩንም ታንኳኳለች። ሲቪላም ስትከፍት ሩችያን ስትመለከት ትደነግጣለች። ምን ፈልገሽ መጣሽ እያለችም ተይቃታለች በእውነት ይገርማል። ድፍረትሽ ይገርማል። ሲቪል ልታጭ እንደምትችል እያወቅሽ ራሱ ምንም አይነት ስሜት እየተሰማሽ አይደለም። በጣም ተኩራርተሻል። ከሰው ቤት ውስጥ እየተቀመጥሽ ራስሽን ባታዝናኝ ባትኩራሪ መልካም ነው። በሰው ገንዘብ ይሄ ሰው ቤት እንደሆነ በደንብ አድርግሽ ታውቂያለሽ፣ ሲቪ ላይ። ሩቸያን እኔ እንደ አንቺ የዘቀጠ አስተሳሰብ የለኝም። የአንቺ የማይረባ ጨዋታ ሲጀመር እኔም ዝም ብዬ አርፊ አልቀመጥም። ዝም ብለሽ ስታይ በቃኔ ተጨቃጫቂ አደገኛ ምናምን ነው አደል መስለሽ? ሲቪ ላይ ይህም ብቻ ማቅ ይመስልሻል አደለ? አንቺም አታውቂው፣ በጣም ብዙ ነገር አለ። ሲቪ ላይ ገና አላወቅሽኝ። አዎ ዝም ብሎ ድፍረት ደግሞ አያስፈልግም ሲቪ ላይ። መፍራት ያለብሽም መፍራት አለብሽ። እውነቱን ልንገርሽ ሩች ያን እኔ ለራሴ ቃል የገባው ሰው ነኝ። ዋጋ የሌላ ሴት መሆን የለብኝም ብዬ ቃል ገብቻለሁ። ምንም ችግር የለውም። ልክ ነሽ፣ ሲቪ ላይ። አሁንም እኮ ክብርሽን ጠብቀሽ ኮተትሽን ለቃቅመሽ ከዚህ ውልቅ ማለት ብቻ ነው የሚጠበቅብሽ። ከዚህ ከሄድሽ ሰላም ታገኛለሽ። በሰላም መኖር ትችያለሽ። የአንቺ ተወዳጅ ልጅ ሙስጠፋም ቢሆን ከእኛ ጋር ይኖራል። ልጅሽን እንከባክበዋለሁ እንደ ልጅ። አንቺ ብቻ ሂጂ። ከዚያ ልጅሽ ሙስጠፋም ቢሆን አንድ ክፍል ሰተነዋል። አንዳንድ ነገሮችን እያስተካከለ ነው። እቃም እያዘጋጀን ይገርምሻል ከእኔ ጋር ለመኖር በደስታ አንቺ ብቻ የጂ ሲቪላይ ሁሉም ነገር ይስተካከላል፣ አታስቢ። ምን እያልሽ ነው ያለሽው? ምንድነው የምትናገሪው? ሩቻያን አንቺ ቤት ውስጥ ሙስጠፋ ምን ይሰራል? ነገርኝ፣ ከአንቺ ጋር እንዴት ይኖራል? ይኸውልሽ ሲቪላይ፣ አንቺ የእኔ የሆነውን ነገር ተመኝተሻል። በመጨረሻም ግን እኔ የራስ የሆነውን ነገር እየወሰድኩ ነው ያለሁት። ሁሉን ነገር ከወሰድኩ ደግሞ ኦዛር ባለቤቴም ቢሆን የራሱን የሆነውን ልጁ መውሰድ ይችላል። በመጨረሻም ይሄው ጉዳይ ተዘጋ ማለት ነው። ሲቪላይ፣ በደህና ሁኚ ብላ ተናግራ ሩጫያንም ጥላት ትሄዳለች። ሲቪ ላይም ትብሰለሰላለች። በሌላ በኩል ቱርካን ስራዋን ቀጥላ እያስተናገደች ነው። ቱርካንም ታዛ ወደ ውስጥ ከገባች በኋላ ሚኔም እየተራመደች ልጇን ይዛ ቱርካን ወደ የምትሰራበት ካፍቴሪያም ትደርሳለች። እዛም ትቀመጣለች። ሚኔ ስልኳን አውጥታ ወደ ሶመር ጋር ትደውላለች። ሄሎ ሶመር፣ አንድ ቦታ ቁጭ ብለን እየጠበቅነ ነው፣ ኪራዝ እና እኔ እስከምትመጣ ድረስ በጣም ጓጉተናል። በጣም ጥሩ በቃ ሚኔ እመጣለሁ። ፈጠን ብለና ወደ ጋለሪ ቦታ በፍጥነት መድረስ እፈልጋለሁ። በጊዜ መድረስ እፈልጋለሁ። ከዚህ በተጨማሪ ደግሞ ታውቃለህ፣ ከኪራዝ ጋር ሆኜ ወደ ጋለሪ ቦታ መሄድ እንደማልችል። ምንም ችግር የለውም። እኔ የፈለግሹ ጋር መሄድ ትችያለሽ፣ እየት እንዳለሽ ብቻ ንገሪ። ሬስቶራንት ውስጥ ያለሁት ብላ የሬስቶራንቱን ስም ስጠቅስለት ሶመርም በጣም ይደነግጣል። አውቀሽን የመረጥሽ ይህም ቦታ? አዎ አውቄን የመረጥኩት ቱርካን እዚህ አይደል እንደ የምትሰረው ምናልባትም ይኸውልህ፣ አንተ በፍጥነት እኔ በፈለግኩት ሰዓት እዚህ ካልመጣ ልጅን ኪራዝን ቱርካን እንድትይዛት ለእሷ ለሰጣት ነው ላስረክባ ብዬ ነው እዚህ የመጣሁት እያለች ስትናገር፣ ሶመርም ጭንቅላቱ ይበጠበጣል። እናትህም ብትሆን እቤት የለችም። ከዚህ በተጨማሪ ደግሞ አይላን ብትሆን ስልክ ስደውላት አታነሳም። ምን ማድረግ ነበረብኝ? ሶመር ከዚህ ውጭ ምን ማድረግ አለብኝ? እመጣለሁ እመጣለሁ። ለማንኛውም በቃ ተረጋጊ አስር ደቂቃ ብቻ ጠብቅኝ እያለም ስልኩን ይዘጋዋል። በመጨረሻም ሚኔ ደስ ይላታል። የታዘዘችውን ትዕዛዝ ይዛ ቱርካንም እየተራመደ ስመጣ ከፊት ለፊቷ ሚኔን ስትመለከታት ባለችበት ድርቅ ብላ ትቆማለች። ራሷን ለማረጋጋት ቱርካንም እየሞከረች የታዘዘችውን ትዕዛዝ ካስረከበች በኋላ እየተራመደች ወደ ሚኔ ጋር ለመታዘዝም ትቀርባለች ለሚኒም ቱርካን ሜኑን ከሰጠቻት በኋላ ሚኒም እያስመሰለች ቱርካን እንዳላየች እየመሰለች የምትፈልገውን የምግብ ዝርዝር ታዛለች። በመጨረሻም ካዘዘቻት በኋላ ቀና ብላ ስትመለከታት ቱርካን መሆኗን እያስመሰለች በፍጹም አላምንም። ቱርካን እዚህ ነው የምትሰሪው? እዚህ ነው ስራ የጀመርሽው? ማየታችሁም እንደ ሚኒ ለምን ጠየቅሽኝ? ይሄው ስራ ጀምሬአለሁ። በእርግጠኝነት ቱርካን፣ በእርግጠኝነት ሶመር እዚህ እንደምትሰሪ አያውቅም። አለበለዚያማ ዝም አይልሽም። እንዴት የሚያሳዝን ነገር ነው! ወይ ፈጣሪ ሆይ! ከዚህ በተጨማሪ ኮ ደውዬለት ነበረ። የሚገርምሽ ወደዚህ እንዲመጣ ያዘዝኩት ምግብም ለሱም ለእኔም ነበረ። ስደውልለት ይገርምሻል፣ ምንም አልተቃወምም። እመጣለሁ ነበር ያለው። በቃ አሁን በእርግጠኝነት መደወል አለብኝ፣ ለሱ ማሳወቅ አለብኝ። ከሌላ ቦታ ሄደን እንጠቀማለን። በፍጹም አይሆንም። ይህን ነገር ካየማ በጣም ነው የሚናደደው። እያለችም ስልኳን ስታዘጋጅ፣ አይሆንም ሶመር፣ በደንብ ያውቃል፣ እዚህ እንደምሰራ ያውቃል። አንቺ መጨነቅ የለብሽም ሚኔ። መጠቀም የምፈልጊው ነገር ተጠቀሚ። ስለዚህ እያልሽኝ ያለሽው ሶመር አውቆ ነው ማለት ነው፣ እንደማያውቅ እያስመሰለ ነው ማለት ነው። እያለችም ሚኔ ትጠይቃለች። እንግዲህ ምርጫው ያንቺ ነው ሚኔ። የምፈልገው ነገር ከሌለ ምንም አልፈልግም፣ አመሰግናለሁ። ነገር ግን ቱርካን ቆንጆ አድርገሽ ምግቡ በቃ ይምጣለን። እያው መቼም ሶመርን ታውቂዋለሽ፣ ጨው የበዛበት ነገር ከሆነ ደግሞ ልቡ ይቃጠላል፣ ታውቂያለሽ። ስለዚህ ቆንጆ ምግብ አምጪልን ብላም ታዛታለች። በሌላ በኩል ሩችያን ናስሪን በር ላይ በመኪናዋ ደርሳለች። ወደ መኪና ውስጥ ገብታ፣ ናስሪን ምንድነው እሱ አልገባኝም፣ ሩችያን። ያን ወዴ ነው ምን ሄደው? ንገሪኝ እስኪ። ይኸውልሽ ናስሪንን እኔና አንቺ ሁለት እናቶች ነን። ያንን ጉዳይ መጓጨት አለብን። ይኸውልሽ ሩችያን አንቺ ቱርካንን ማሳመን የምትፈልጊ ከሆነ አታስገድጃት። ይውልሽ መረጋጋት አለባት። ልጄ የሚያስገድዳትን ሰው በፍጹም አትወድም፣ አትፈልግም፣ ሀሳቡን አትቀበልም። በራሷ ጊዜ ነገሮችን ታስተካከላለች። ይህን ያክል መጫን የለብንም። ከዚህ ቀደም ይኸውልሽ እኔና አንቺ ጣልቃ እየገባን በእነሱ ትዳር ብዙ ነገሮችን አበላሽተናል። በዛ ላይም ስኬታማ አልሆን ነው። ትገርሚያለሽ ናስሪን። አታውቂም ማለት ነው አደለ? ምንድን ነው ደግሞ ማያቁ ቱርካን ቱርካን፣ ይኸውልሽ በድጋሚ የራሷን ነገር እያደረገችው ማለት ነው። አየሽ ናስሪን፣ ሩቻዬን በግልጽ ተናገሬን ያልገባኝ። ይኸውልሽ ቱርካን እርጉዝ ነች ጸንሳለች እያለችም ለናስሪን ስነግራት ናስሪንም የምትዝ የምጨብጠውን ታጣለች። በሌላ በኩል ሬስቶራንት ውስጥ ሚኒየም ልጇን እያጫወተች ቱርካንም የታዘዘችው ምግብ ደርሶ ለሚኒየም ይዛላት ትጠጋለች። በጣም ቆንጆ ምግብ ይመስላል ቱርካን ምግቡን ያዘጋጀውን ሼፉን አመስግኝልኝ። በመጨረሻም ቱርካን ከሚኒ ዞር ብላ ወደ ኩሽናም ገብታ በረጅሙ እየተነፈሰች፣ ወይ ፈጣሪ ወይ መቼ ነው ግን ይህን ስቃይ የሚያበቃው? መቼ ነው በቃሽ የምትለኝ ሶመር ቆይ ምን ለማድረግ እየሞከረን ያለው ምንድን ነው እያደረገ ያለው? አለቃዋን በፍጥነት ወደ እሷ ጋር ይደርሳል። ቱርካን እዚህ ካፍቴራ ውስጥ የመጣችው ሴት በጋዜጣው ላይ እየታየችው አይደለች እንዴ ከባልሽ ጋር ከሶመር ጋር አሁን እኮ ነው በደንብ አድርጌ ስመለከታት ያስታወስኩት፣ ቱርካንም ነች እያለ የተነግረዋለች። በቃ ተጨናነቂ አንቺ አንቺ መሄድ አይጠበቅብሽም። እኔ አስተካክላለሁ መስተካከል ያለበትን ነገር ሌሎቹ ያስተናግዷታል። አንቺ አትጨናነቂ። በመጨረሻም ሶመር መር ቦታው ላይ ይደርሳል። የእኔ ውድ፣ የኔ ማር፣ እንኳን ደህና መጣ ሶመር እያለችም እኔ ትቀበለዋለች። ቱርካን እዚህ ነች አይደለ? ከእሷ ጋር ተገናኝተሻል መቼም አግኝተሻታል አይደል አረ፣ እኔ በፍጹም አላገኘኋትም አላየኋትም። የሚገርምህ ተነሽ በቃ፣ አሁን ለማንኛውም ተነሽ። እኪራዝን እኔ ወስዳታለሁ ከኔ ጋር ትቆያለች። አንቺ ደግሞ የምፈልግበት ቦታ እኔ አደርስሻለሁ። ይህን ይማር ምን ሆነ? አልቆይ እንዲህ ምግብ እኮ አዘዣለሁ። ሚኔ ሚኔ፣ ቸኩ እያለሁ እያልሽ አልነበረም እንዴ? እንዴ ነው እሱ ምግብ የምታዝዥ? መሄድ አለብኝ እያልሽ እኮ ነበር። ውለ ተርቤ መቼም እየራበኝ አልሄድም። በጣም ጥሩ በቃሽ፣ እንደፈለግሽ እኔ ኪራዝን ወስዳታለሁ። ሶመር ተረጋጋ ባክ ሁለት ደቂቃ እንኳን አብረህ ብትቀመጥ ምን ትሆናለህ? በመጨረሻም የቱርካን አለቃ ወደ እነ ሶመር ጋር ጠጋ እያለ እመቤቴ፣ በጣም ይቅርታ፣ ተጨማሪው ምግብ ማዘጋጀት አልቻልንም፣ ችግር ገጥሞን ነው፣ በሰዓቱ ማድረስ አልቻልንም፣ እመቤቴ ይቅርታ እያለ ሲናገር፣ ምንም ትበሳጫለች። ምንም ችግር የለም እያለ ሶመርም ኪራዝን ታቅፎ መሄድ እንችላለን፣ ችግር የለውም፣ አትጨናነቁ፣ ተነሽ እንሂድ። በመጨረሻም ሚኔ ከሶመር ጎን ሆና እየተራመዱ እየሄዱ ባለ ሳያደናቅፋት ያደናቅፋት በመምሰል ሶመርን ምርን ጥርቅ ማደርግ አበጇት ትይዘዋለች ርቀት መሆና ቱርካን ትመለከታለች ምን እያደረግሽኛለሽ እያለ ሶመር ኮስተር ብሎ ይጠይቃታል ወድቄ እኮ ነበር ሶመር ምን ሆናል ምን ችግር አለው እንደዚህ እጅ ምን ያዝባረገው ቱርካን ሚኔን ስትመለከት ትበሳጫለች ከስራ መልስ ቱርካን ብቻዋን እየተራመደች እየተከዘች ባለበት ሮችያንና እንዲሁም ደግሞ ናስሪን በመኪናቸው ወደ እሷ ስፈርም ይደርሳሉ። ናስሪንም ከመኪናዋ ወርዳ ከልጇ ጋር አይን ላይን ይተያያሉ ሁለቱም ከወረዱ በኋላ ወደ እሷ ጋር ሲቀርቡ ቱርካንም እማዬ እያለ ትጣራለች። ምን ልታደርግ የመተሽ ነው ማዬ? እየተፈጠረ ነገር አለ፣ ልጅ የባክሽ ማውራት አለብን። ይቻላል ችግር የለም ማዬ፣ ማውራት እንችላለን። ወደ ውስጥ ግቡ። ሁለቱም አብረዋት ተከትለዋት ይገባሉ። ሩችያንም ገና ገባ ከማለቷ ትናገራለች፣ ይሄ ቤት በጣም ይቀዘቅዛል። ምን እያደረግሽ እንደሆነ በእውነት ቱርካን አላውቅም ብቻ። ናስሪንም እየተበሳጨ ትናገራለች፣ ሩችያን ይበቃሻል። እኔ እኮ ለእሷ ስለማስብ ነው። ናስሪን አሁንም ቢሆን እኮ የልጄ ሚስት እኮ ነች፣ ለእሷ ስለማስብ ነው። ስቶቭን አብረዋለሁ፣ በመጨረሻም ይሞቃችኋል። አረፍ በሉ ባካችሁ እያለ ቱርካንም ትናገራለች። በመጨረሻም ቱርካንም ቁጭ ብላ እናቷን እየተመለከተች እማይ ምንድነው እሱ ማውራት የፈለጋችሁት አዳምጣችኋለሁ፣ ንገሩኝ። ሩቺያንም ቀደም ብላ ትናገራለች። ናስሪን እንደነገርኩሽ መኪና ውስጥ እንግዲህ ሁሉም ነገር ግልጽ መሆን አለበት። የልጅ ልጄን ይዛለች፣ ነገር ግን ልጅሽ ቱርካን አሁንም ቢሆን ከልጅ ጋር መታረቅ አለብሽ። አብራችሁ መኖር አለባችሁ። ደህና ቤት ሞቀ ቤት መኖር አለባችሁ ብላትም፣ ልጅሽ ድርቅ ብላ መለየት አለብኝ እያለችም አስቸግራለች። በእኔ ሀሳብ በፍጹም አልተስማማች። ለዚህ ደግሞ ምስክር ኦዛር አለ። ቁጭ ብለን እኔ ነገርናት ነገር ግን በእኛ ሀሳብ አልተስማማች። በይ እንግዲህ ቱርካን እናትሽም ይሄው አብራሽ ቁጭ ብላለች። ንገሪያት እምቢ እንዳልሽ መፋታት ነው የምፈልገው እንዳልሽ ንገሪያት። ቱርካን ልጄ እያለች ምን ናስሪን ትናገራለች። ምንድን ነው እሱ ቆይ? ምን አይነት ጀግንነት ነው እንደዚህ መሆን? ምን የሚሉት እምቢተኝነት ነው? ምንም እንኳን በባልሽ ብትናደጅ፣ እንዴት እንደዚህ አይነት ጭካኔ በልጅሽ ላይ ተጨክኛለሽ። ለልጅሽ አታስቢም ወይ? እማዬ እኔ ምንም ያሳየሁት ነገር የለም። የመጨረሻ ውሳኔን ወስኛለሁ። ይህን ሁሉ ደግሞ እንዳደርግ ያደረገኝ ሶመር ነው። ሁሉን ነገር ያበላሽ ወስኑ። ጭራሽ ደግሞ ተወቃሽ ልታደረጉኝ እንዳትሞክሩ። ቱርካን ከሶመር ጋር በፍጹም አትለያይም ይኸውልሽ፣ እያለችም ናስሪን ትናገራለች። አንቺና ሶመር ተስማምታችሁ ትዳራችሁን መቀጠል አለባችሁ። ልጃችሁን አብራችሁ ሆናችሁ ታሳድጋላችሁ። አለቀ በቃ ቱርካን፣ ይኸውልሽ እያለ እየተቆጣኝ ናስሪን ትናገራለች። ይበቃሻል በቃ ቱርካን፣ ሩችያንም ትናገራለች። እንደዚህማ መሆን የለበትም ናስሪን፣ እነሱ መለያየት ከፈለጉ መፋታት ከፈለጉ

አብረው እንዲኖሩ በጋብቻ እንዲኖሩ እኛ ማስገደድም አንችልም። ግራ እየተጋባይ፣ ናስሪን ምን እያልሽ ነው ያለሽው? ቆይ ሩቼ ያን እንዴት ነው በልጆቹ እንደዚህ ባጭሩ ተስፋ የቆረጥሽው? አንቺ ለምንድ ነው ትዳራቸው የሚበትነው? ነው እንደዛ ከሆነ ምን ልንሰራ መጣን? እዚህ ቤት አልገባሽም። ናስሪን፣ እነሱ ልጆቹ እርስ በርሳቸው አልተስማሙም። በቃ እርስ በርሳቸው እየተጎዳዱ ነው ያሉት። ሰላምን ማግኘት አልቻሉም። ሁለቱም የሚያሳዝኑ ሰዎች ናቸው። እነሱ አብረው በመሆናቸው መጎዳዳት እንጂ ሌላ ትርፍ አላገኙም። እንደውም እኔ የሚያስጨንቀኝን ነገር መናገር አለብኝ። የልጅ ልጅን በሆዷ ስለያዘች ብቻ ነው ለዛውም ደግሞ እንደዚህ አይነት ቆሻሻ ቤት ውስጥ ምን እያለ እያሌ ተቆጥታ ቱርካን ትናገራለች። ሁሉም ሰው እኮ የውልሽ ቤተ መንግስት ውስጥ አይደለም የተወለደው። ናስሬንም ትናገራለች፣ ቱርካን ምን እያልሽ ነው? ሩቺያንም ትናገራለች፣ የውልሽ አዳምጪን። ቱርካን ተወደደም ተጠላም አሁንም ቢሆን የልጅ የሚስት ነሽ፣ የእኛን ልጅ ደግሞ በሆድሽ ይዘሻል። ስለዚህ የምትናገሪውን ነገር እየተጠነቀቅሽ ተናገሪ፣ የምትሰሪውንም ስራ እኛ ምንልሽንም እየሰማሽ ብትጠነቀቂ መልካም ነው። ከዚህ በኋላ እኔ የውልሽ ቱርካን ማንም ሰው ስለ እኔ እንዲናገር አልፈልግም። ማንም ሰው እየተነሳ እንዲያማኝ አልፈልግም። የእሷ ልጅ ሚስት ተመልከቷት እያሉ መሳቂያና መሳለቂያ መሆን አንፈልግም። ያንችም ቤተሰቦች ቢሆኑ እንደዚህ አይነት የወረደ ቤት ውስጥ ተቀምጠሽ የሰው መሳቂያና መሳለቂያ ስትሆኚ ዝም ብሎ የሚመለከቱ አይመስለኝም። ለሁለታችንም ቤተሰብ ማሰብ አለብሽ። ቢያንስ ቢያንስ በሆድሽ ውስጥ ያለውን ልጅ እስከሚወለድ ድረስ ወይ እናትና አባትሽ ቤት ወይም ደግሞ እኛ ቤት መቀመጥ አለብሽ። እኔ የትም አልሄድም፣ ይውላችሁ፣ የትም አልሄድም ቱርካን። አልፈልግም አልኳችሁ። በቅርቡ እኔ እና ሶመር እንፋታለን። ህግ ይፈተዋል፣ የኔ እና እሱን ጉዳይ። ከዛ በኋላ እናንተን የሚያነሳችሁ የለም፣ ስማችሁ አይነሳም። ተፋታው ማለት በቃ በሰላም መኖር ይችላል እሱም። ይሄ ደግሞ እናንተን የማያረጋጋችሁ ከሆነ የምወልድበት ወር ሲገባ ወደ እናንተ ቀርባለሁ። ብቻዬን አልሆንም፣ ወደ እናንተ ጋር እመጣለሁ ልወልድ ስል፣ እየተሰራቸች ሩጫን ከተቀመጠችበት ተነስታ፣ በእውነት እዚህ ቤት ውስጥ ሆነሽ እንዴት እንደምትወልጅ ማየት እፈልጋለሁ። ፍጹም አልገባኝም ቱርካን ምን አይነት ድርቅና ነው? ምንም ሳታጭ ያጣሹ ናስሪንም ትናገራለች፣ ይውልሽ አንቺም የመጣሹ ከስራ ነው። ቱርካን እረፍት አድርጊ። እኔም ብሆን ደክሞኛል። ቆይ አንድ ጊዜ ጠብቁኝ። እያለችም ቱርካን ከመሳቢያው ውስጥ ከዚህ ቀደም ሩችያን የሰጠቻትን ብር በፖስታ የታሸገውን ብር ብድግ አድርጋ፣ ይሄው ሩችያን፣ ይሄ ነገር ያንቺ ነው። ከፈለግሽ እዚሁ ጋር መቁጠር ትችያለሽ፣ እየጎደለ ነገር እንዳይኖር። ናስሪንም ይህን እየተመለከተች ተሰላችታ፣ በመጨረሻም ጥለዋት ቱርካን ትተዋት ይሄዳሉ። ምሽት ላይ መብራት ጠፍቶ ቱርካንም በጣም ፈርታ ሻማም ለኮሳ ብቻዋን ቁርጥም ብላም ቁጭ ብላለች። የተጨነቀውት ሶመር መኪናውን እያሽከረከረ በምሽት ወደ ቱርካን ቤት ይደርሳል። በሌላ በኩል ቱርካን ሻማዋን አበርታ የሚበላ ነገርም እያዘጋጀች ነው በቦታው ላይ የደረሰው ሶመር ቤቷንም ሲመለከት ምንም አይነት መብራት ስላልነበረው ይጨነቃል። በመጨረሻም ቱርካን ሻማዋን በእጇ ይዛ ከአንደኛው ክፍል ወደ አንደኛው ክፍል ስትሄድ የሻማውን መብራት ይመለከታል። ስልኩንም አውጥቶ ሲደውልላት ስልኳም ዝግ ነበር። በመጨረሻም ከመኪናው ወርዶ በመስኮቱን ቢመለከት እሷን በፍጹም ሊያገኛት አልቻለም። ወደ በሩ ላይ ለጠፍ ብሎ ድምጿንም ማዳመጥ ይጀምራል። ግራ ቢገባው ሶመር በመጨረሻ ምናልባት ሌባ ሊሆን ይችላል ብሎ መስኮቱንም ቀስ ብሎ ከፍቶ በመስኮት ዘሎ መግባት ይጀምራል። ቤት ውስጥ እንደሆነች በኩል ንፋስ ስለገባ ግራ እየተጋባች ከየት በኩል ነው ቅዝቃዜው የሚመጣው? ምንድን ነው እሱ? ከመስኮቱ ላይ ዘሎ ሶመርም ሲወርድ ኮቴውም ይሰማል። የዚህን ጊዜ ቱርካንም በጣም ትደነግጣለች ሻማዋንም በፍጥነት አጥፍታ መጥረጊያም ይዛ እበሯ ላይ ትቆማለች ፈጣሪው ይርደኝ ፈጣሪው እርዳኝ እባክ ፈጣሪ እርዳኝ እያግተመተመ በሌላ በኩል ሶመር ወደ ሳሎንም እየተራመደ ይጠጋል ፈጣሪ ይርደኝ ፈጣሪው ይርደኝ ምንድነው እሱ የመጣብኝ በመጨረሻም በሩን ከፈታ አድርጎ ወደ ውስጥ ሊገባ ሲል እየጮኸችም በመጥረጊያው ተደበድበዋለች እርዱኝ እርዱኝ ሌባ ሌባ መጣብኝ እርዱኝ ቱርካን ቱርካን እርዱኝ ሌባ መጥቶብኛል እርዱኝ እባካችሁ በፍጹም እሱን ሳትመለከት ተደበድበዋለች ቱርካን ምን እያደረግ ነው። እርዱኝ! ኧረ ገደልሽኝ እባክሽ! ሌባ ነው፣ ሌባ ነው። አይኗንም ጨፍና ትደበድበዋለች። እርዱኝ እባካችሁ! ቱርካን፣ ኧረ እባክሽ ተረጋጊ! እርዱኝ፣ እርዱኝ እያለችም ትጮዋለች። እኔ ነኝ እኮ እያልኩሽ ነው፣ ደረንንኝ ባክሽ፣ ተረጋጊ። በመጨረሻም አይኗን ትገልጣለች። አንተነህ ምን ልሰራ መጣ ነው? ምን ትሰራለህ አንተ? ልብ የሌለህ የተረገምክ ትንሽ እንኳን አታፍርም? ምን ልሰራ መጣ? እንዴት በመስኮት ዘለ ትገባለ? እንዴት የሰው ቤት ዘለ ትገባለ? እኔ እኮ በጣም ከመፍራት የተነሳ እኮ ሞቼ ነበር። በጣም እኮ ፈርቼ ነበር። ልቤ እኮ ቀጥ ብላ ነበር። እንዴት ትገባለ? እያለችም ተደበድበዋለች። ተረጋጊ፣ በቃ እሺ፣ እሺ፣ ተረጋጊ፣ እኔ ነኝ በቃ እየሽኛ አይደል እንዴ? ይኸውልሽ፣ ውጭ ሆኜ ስመለከት አንድ ሻማ ብቻ ነበረ። በጣም ፈርቼ ነው ምናልባትም እቤትሽ ውስጥ የሆነ ሰው በር ሰብሮ ገብቶ ሊሆን ይችላል ብዬ ነው የገባሁት። ስልክሽ ላይ ደውዬ ነበረ ነገር ግን ስልክሽ ደግሞ ዝግ ነበር። ምን ማድረግ ነበረብኝ? በመጨረሻ ምርጫ የለኝም መጣሁ አንቺን ለማዳን ብዬ ኮን ወደዚህ የመጣሁት በእውነት ልሻለሁ ለዛ ብዬ ነው የመጣሁት። በጣም ፈርቻለሁ። በጣም ነበር የፈራሁት። እያለችም ታለቅሳለች። እኔም ፈርቻለሁ አለው። ባክሽ የጨለማ ውስጥ ምን ትሰሪያለሽ ግን አንቺ? መብራት ጠፍቷል። እዚህ ሰፈር ምንም አይነት መብራት የለም። አሁን ትራንስፈርመሩ ወይም ደግሞ የሆነ ነገር የተበላሸ ነገር ቢኖር ነው። ምንድነው ያቃጠልሽው ነገር አለ። ምድብ ሸተው ዲጭንቅላቴን እኮን የመታሽኝ? ወይ ፈጣሪ ወይ። በመጨረሻ ምሻማ ድጋሜ ተለኩሳለች። ቆጣሪው ያለው እስኪ አመልከቱ። ምናልባት መልሶ ብሽም ሊሆን ይችላል። ላይ ነው፣ ላይ ነው። እየተማረረም ቢሆን በመጨረሻ ሻማውን ይዞ ወደ ላይ መውጣት ይጀምራል። በመጨረሻም ሶመር ቆጣሪው ጋር ሄዶ የመለሰውን ካስተካከለ በኋላ መብራቱም ይመለሳል። በጣም ደስ ይላቸዋል። ይኸው ተመለከትሽ፣ እንግዲህ ቱርካን ምስጋና ለን ይገባል። በመጨረሻም ትንሿ አለምሽ በመብራት ተጥለቀለቀች። ይኸው ተመልከች። ይኸው እንደዚህ ቀላል መሆኑን ባውቅ ኖሮ ራሴ ያደርገው ነበረ። ጨለማ ውስጥ አልቆይም ነበር። አንቺ እንዳሰብሽው ቀላል አይደለም። ብቻሽ ሆነሽ ይሄን ማድረጋች፣ እኔ ካላደረግኩት አይሰራም ነበር። ይውልሽ፣ እሱን እንኳ ተወው። ይገርም አልቀጠቀጠችኝ እንደ አንገቴ ኳ አይሰራም። ወደ ውስጥ ግባ በቃ። የመታሁን ያሻሽላሉ እስኪመለከተዋለሁ። በጣም ነው መትገሚ። ግን ቱርካን እንዴት እንደዚህ አድርገሽ ትማቻለሽ? ደምቷል እንዴ? እስኪ ተመልከቹ፣ እስኪ ቁጭ በል። መጀመሪያ ልመልከተው፣ እያለችም በእጇ ግንባሩን ስትነካው፣ ቀና እያለም ይመለከታታል። ቆይ የሆነ ነገር ፈልግ የመጣው ለቁስል ማድረቂያ የሚሆን ብላ ተናግራ ልትሄድ ስትል፣ እጇንም ጥርቅም አድርጎ ሶመር ይዘዋል። የቁስል ማድረቂያ ያስፈልገኝ ተዩ። ነገር ግን እኮ ሶመር ውለህ፣ ትንሽዬ ቁስልም ቢሆን እዚህ ጋር አለ። ጥሩ አይመስለኝም። ይኸውልህ ደምቷል፣ እስኪ በደንብ ዩ። ብዙ አይደለም ትንሽ ነው። ደግሞ አንቺ በጅሽ ከነካሹ ከዚህ በኋላ ደሙ መፍሰሱ ያቆማል። ተይው በቃ ምንም አያስፈልግም። ግን የውልሽ እውነቱን ለመናገር በአንገቴ በኩል ያለው ነገር ከበድ ብሎኛል። አንገቴን ራሱ ዞር ማድረግ አልቻልኩ። እየተሰላቸችም ቱርካን ትናገራለች። በቃ ጥሩ ልብስን አውልቀው አንገትህን ማሳጅ አደርግልሃለሁ። በቃ ከልብሽ ነው? አዎ ከልቤ ነው። በመጨረሻም ቱርካን ከጀርባው ቁጭ ብላ አንገቱ ማሸት ትጀምራለች። ይመስለኛል አሁን እንደሱ ስታሽው ህመሙ ቀንሱልኛል። እኔም ብልሽ ግን ቱርካን አሁን እጅሽን የምታነሽ ከሆን ከኔ ላይ ከአነሳሽ ህመሙ ይብስብኛል። አንቺም ብትኝ ያለኔ መኖራችም እኔም በሁሉ ልክ እንድዘው እኔና አንቺ ለምንድን ነው ቆይሱ፣ ጥሩ ቤተሰብ ሆነን ማንኖረው ለምንድን ነው ማንቀጥለው? እባክሽ ፍቀጅልኝ፣ እባክሽ አብረን ንኑር፣ ከልጃችን ጋር አብረን ንኑር። ልጄንም እንዲሁም ደግሞ አንቺን በክንፌ ላይ ያስቀምጣችኋለሁ። በድጋሚን ጀምር፣ ህይወታችንን አድሰው፣ ከታችን ጀምር፣ አብረን እንኑር። የመጀመሪያዋን ቱርካንን እያወራ መሰለኝ፣ ያቺ ምስኪኗን ሙሽራ፣ ስለሷ እያወራ መሰለኝ፣ ስለሷ እያለም ከመሰለኝ አሁን ስትናገር፣ ያቺ ህልም ያላት ቱርካን፣ በፍቅር የምታምነዋ፣ በባሏና በተዳሯ የምታምነዋን ቱርካን እያወራ መሰለኝ እያወሩ ያለው ትክክል ነሽ። ስለ ቱርካን ነው ማወሩ። በፍቅር እንዳመን ስላደረገችን ቱርካን ከሷ ጋር ስለምገነባው ህይወት ነው ማወሩ። እሷ በፍቅር እንድታምን ያደረገችህ በፍቅር ስለምታምን ነው። ፍቅር ማለት የሁሉም በር ነው ብላ ታምን ነበር እያለች እያስታወሰች የሙሽራ ቀሚሷን ለብሳ የነበረበትን ጊዜ ወደ ኋላ ትቃኛለች። ከተቀመጠችበት ተነስታ፣ ታውቃለህ ግን ሶመር በጣም ነበር የምትወድህ በሁሉም ልብ የነበር ያመንኩ የዛን ቀምሽ ታውቃለ በጣም ደስ ብሎኝ ነበር። ከተቀመጠበት ተነስቶ ቱርካንን እጇን ያዝ እያደረገ፣ አንቺ የመጨረሻዬ ነሽ የምወደውና ማፈቅረው አንችን ነው። ይኸውልሽ ቱርካን በህይወቴ ለመጀመሪያ ጊዜም ለመጨረሻ ጊዜም ማፈቅሮ አንችን ብቻ ነው፣ በህይወት እስካለው ማፈቅሮ አንችን ነው ብሎ ተናግሮ አይኖቿን በስስት እየተመለከተ እሷም እያየችው በመጨረሻም ሶምር ወደ እሷ ጋር ጠጋ ብሎ ከንፈሯን ሊስማት ሲል ወደ ኋላም ሸሸት እያለች ሶምር እያለችም ታስቆመዋለች። ወደ ኋላም በሀሳብ ተመልሳ የሰርጋቸው ምሽት ቬሎ እንደለበሰች ሶመር የተናገረውን ታስታውሳለች። ኤውልሽ እኔ እናንቺ ልንጋባ እንችላለን፣ ነገር ግን አንድ ነገር እንዳረሽ እኔ ያንቺ ባል አደለውም ወደፊትም አልሆነም የሚለውን ካስታውሰኝ በኋላ ቱርካን ትናገራለች። ኤውልህ እኔ እናንተ አሁን እንደተጋባን ነን ተጋብተናል። ነገር ግን ከዚህ በኋላ እኔ በፍጹም ያንተ ሚስት አልሆንም። የተናገረውን በሙሉ እየደገመችም ትናገራለች። ይኸውልህ፣ እኔ እናንተ እርስ በርስ መፋቀር እንችላለን፣ የልጅ አባትም ልትሆን ትችላለህ። ነገር ግን መቼም ቢሆን እንዳረሳ፣ ሶመር አንተ የኔ ባል አትሆንም። ይኸውልህ ሶመር፣ ሁሉም ነገር አብቅቷል። አሁን አሁን ከዚህ ቤት ውጣ፣ ውጣለኝ ከዚህ ቤት ብላተን አግራ ከፊቱም ዞር እያለ ተራምዳለች። ከዚህ ቀደም ሶመር እሷ ሙሽራ ሆና ጥሏት ሄደውን በማስታወስ እያንዳንዱን ነገር በድጋሚ ቱርካን ተበቀለዋለች። ጥላውም ትሄዳለች፣ ልክ እሱ ጥሏት እንደሄደው። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናቸው ዱር ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለውላችሁ።